አንድ ያልጠየኳችሁ ጥያቄ የልጇ አባት አንተ ነው ወይስ አንተ ነ? ሰላም ሰላም፣ ድና የተከበራችሁ ተመልካቾቻችን እንዴት ናቸው ለን? እኛ አለን እግዚአብሔር ይመስገን፣ ክብር ይስፋ እስካሁን እንግዲህ ያው ማመስገን ነው። አንዳንድ ይቆም ብለን ማመስገን መቻል አለብን። ስናማረው ስለሚበስል ማመስገን አለብን። እና ያው ከዚህ በፊት በመጀመሪያ ደረጃ ያው ቪዲዮ ሰርተን አናውቅም። በጣም ቆየን። ያው ትልቅ ችግር ውስጥ ስለነበር ነው። ከዚህ በፊት ያለውን ሁኔታ ሁላችሁም ታውቃላችሁ። ቤተሰቦች ሮዚ በጣም ትልቅ ችግር ውስጥ እንደነበረች ታውቃላችሁና በጣም ጨንቁን የተከፋንበት ጊዜ እናቀን ነበር ያው አንዳንድ ሰዎች እንደፈለጉ እየዘለሉ እኛ ደግሞ በጭንቀት ነበርን እስካሁን ድረስ። እና ቤተሰቦች በጣም ጭንቀት ላይ ነበር ነው ቪዲዮ ያልሰራንላቸው። እንደዛ ነው። ከቪዲዮ ጀርባ ግን ብዙ መስዋዕትነቶችን ከፍለናል። ብዙ ነገሮችን አድርገናል በጣም እና ያው ሮዚ ባለፈው እንደዛ ሆና ደንፈሷት ምናምን እስካሁን ድረስ ሆስፒታል ነበር እና በጣም በሚያስጨንቅ ሁኔታ ውስጥ ነበር የነበር ነው እና ዛሬ ቀጠሮ ዋ ነው። ምን እንደሚሉን አናውቅም። ያው በሆዷ ልጅ እንዳለ ታውቃላችሁ እና በዛ ሰዓት ደግሞ ደም ፈሷታል። ዛሬ ነው እንግዲህ ቀጠሯ ትልቁ ውጤት የሚነገረን ዛሬ ነው። እና እና በጣም የጨነቀን ቀን ነው ዛሬ። በጣም ጨንቁ ነው። ሁላችሁም ጸሎት አድርጉልን ሰላም እንድትሆንልን። ሮዚ የእሷ ሰላም ለሁላችንም ሰላም ነው። እኛ ጋር ያለውን ነገር ምክንያቱም ለእኛ እሷ ትልቅ ቦታና ትልቅ ሬስፔክት ያላት ልጅ ስለሆነች እና በዚሁ አጋጣሚ ደግሞ ትንሽ የተፈጠረውን ነገር በነፉአድ እና በነሶፊያ መካከል ያው እኛ ለምንም አይነት ፈልገን አልነበረም አንነበረም ደርሰውብን ነው የደረስነው ሳይደርሱብን አልደረስንም። ሁላችንም ባለፈው አይታችኋል አይደለ እንግዲህ እኛ ሶፊያና ቶፊቅን ያለውን ግንኙነት ሁላችሁም ታውቃላችሁ አይደለ? ከዚህ በፊትም ሁላችሁም ታውቃላችሁ በደንብ በደንብ ሆናችሁ ታውቃላችሁ። ቤተሰቦች በዛ ግንኙነት መካከል ሌላ ምንም ያልጨረሱት ምንም ያልጨረሱት ፋይል ሳይ ምንም ያልተጨረሰ ፋይል ያላቸው ሶፊያና ቶፊቅ እና በመሀል ሌላ ሽምግልና መላክ ማለት የንቀት ነው። ወንድ አደላችሁም ነው ቤቱ ላይ ወንድ የለም ማለት ነው። እንደዚህ አይነት አባባል ነው ንቀት። እና እንደዚህ አይነት ንቀት ደግሞ እኛ ላይ ሲያድርብን ወንድ እንደመሆናችን መጠን ይሰማናል። ምንም በጣም የሚያስቀይም ነገር ነው ልጁ ያደረገው። ያው እኔ አንድ ኩታራ ህፃን እንደዚህ ያደረገ አላደረገ ብያ አለም። ግን በእሱ በሚያደርጋቸው መካከል የሚጎዱ ሰዎች አሉ፣ በመሀል በእኛ መካከል የሚጎዱ ሰዎች አሉ መሀል ላይ። እና እንደዚህ አይነት ነገር ባይደረግ የሚል ሀሳብ ለማቅረብ ነው የሚወጣው እና ግን እስካሁን ድረስ በጣም የተናደርኩበት ነገር እኛ ያገት ናቸው ማለት ሶፊያ ሁለቱ ያልጨረሱ ነገር አለ ሶፊያ እና ቶፊቅ ባልተጨረሰ ነገር ላይ እንዴት በማሽምግልና ይልካል ሰው እን አይደረግም እኮ የብልግና ነው በማንኛው አለም በማንኛው ህግ ነው በማንኛው ህገ መንግስት ነው እንደዚህ ጸድቆ የተቀመጠው ባህላችንስ እንዴት ነው የሚፈቅደው እሺ እኛንሽ ንቆን ነው እንበልና ባህሉ እንዴት ነው ሊፈቅድ የሚችለው እንዴ በጣም የሚያስቀይምና ሚያስቀይምና ሚያሳፍር ነገር እኮ ነው ያደረገው። እሺ ይሄን ተውና፣ እሺ ይሄን ይሄ የእነሱ ራሳቸው የሚያወርዱበት ተልካሻነት ህጻንነት ነው ብዬሽ ላስበው ችግር የለውም። ይሄ እንደዚህ ብዬሽ ላስበው እነሱ ማለት ነው ኦዲየንሶች። ከዚህ በፊት ሶፊያና ቶፊቅን ማሪናና እኔ ሆነን እንዴት ነው ያስታረቅናቸው፣ ስንት መስዋዕትነትን ከፍለን ያስታረቅናቸው ሁላችሁም ታውቃላችሁ። እንዴት ሆኖ እንደነበረ ሁላችሁም ታውቃላችሁ። አስታርቁልን በመሃል በኢንስታግራም በፌስቡክ በምን አስታርቁልን፣ እንደዚህ እንደዚህ አላችሁን። አስታረቅነ። ከታረቁ በኋላ እሺ ምንድነው ያም በማያገባው እየገባ ሁሉም በማያገባው እየገባ ነው እንደዚህ እየበጠበጠ የነበረው። ዛሬም ድረስ እቺ ልጅ ላይ ምንም አይነት ምንም አይነት ያልጨረሱ ነገር እያለ ሌላ ሰው መቶ ዘውሎ ሽምግልና መላክ ማለት ምንም የሚሉት ነው፣ ምንም የሚሉት ንቀት ነው። ይሄ በጣም አሳፋሪ ነገር እኮ ነው። ይሄ በጣም ድፍረት ድፍረት የድፍረት ጥግ እንደዚህ እኛ ባለፈው እኛ ማለት ነው፣ ልጅቷ እንደዛ አድርጎ እርጉዝናት እያል ነው እንደዛ እርጉዝናት እያል ነው እንደዛ ሲያንገላታ ታስባችሁታል። በእናንተ ቦታ ብትሆኑ እንዴት ምንድ ነው የምታደርጉት? እንዴ መቅጠም ካለበት ማውራት ካለበት ወንድ ጋ ነው ሴት ጋር አይደለም። እንዴት ሴት ላይ እንደዚህ ጭካን ይጭክናል? ሴት ማለት እኮ እናት ናት። ሴት ማለት እህት ናት፣ ብዙ ነገር ናት አይደል? እርጉዝናት ነፍሰ ጡርናት እያለ እሷ ልጅ ነፍሰ ጡርናት ተው መጨረስ ያለበትን ነገር እኛ ጋር ጨርስ። አይ አልገባህም? አንተ እኮ እየገባህ ነው ነገሩ እና ነፍሰ ጡርናት፣ ልጅቷ ነፍሰ ጡርናት እየተባለ እንደዛ ተገዳ ደም እስኪፈስ ድረስ ልጅቷ ይሄ ሁሉ መስዋዕት እና እስከ መክፈል እነሱ እየተጃጃሉ የትን ለየትን እሺ በዚህ ደግሞ እንደዚሁም ኮመንታተሮች ጆ ምናምን እያላችሁ ስለ እኔ የምታወሩ ማለት በማያገበላ እንደምትገባው እኔ ላይ ሰደ ምናምን፣ ቆይ አንድ የራሳችሁ ወንድም አብሮ አደጋችሁ እየተጎዳ በመሀል ጥቃት እየገባ በስተዩ ዝም ትላላችሁ። ማለት ቶፊቅ እኮ ማለት ለኔ አብሮ አደጌ ወንድሜ ነው። በቃ መወለድ ቋንቋ ነው፣ አብሮ ማደግ ነው እንጂ ወንድማማቾች ነን። በቃ ምንም አይነት ጥያቄ ነው። በሱ የመጣው ነገር እኔን ይመለከተኛል። ለምን አይመለከተኝም? አረ ሽምግልና አላኩ እንደዚ አይነት ነገር ሲደረግ፣ እንዴት ነው ነው ቁም የማየው? ጓደኝነት ማለት ይሄ በክፉን በደጉም አብሮ ከሌለኩ ጓደኝነት፣ አብሮ መብላም መጠጣት ብቻ ጓደኝነት ሊያስበላ ይችላል። በዚህ ሰዓት ነው ያጠገቡ ከሌለኝ ማን ነው ካጠገቡ ሊሆን የሚችለው? ምን አይነት ነገር ነው ማለት እኔ ማለት እንደ ሰውኛም ከዚህ በፊትም ታውቃላችሁ። በቃ ማለት አንድ እኔ የሰው ደስታ የሚያስደስተኛ አይነት ሰው ነኝ። ግን በመሀል ጥቃት ሲገባ፣ በቤተሰብ መካከል በጓደኛ መካከል ጥቃት ሲገባ ደስ አይለኝም። ነው እነዚህ ልጆች ገና አልጨረሱም። ያልጨረሱት ነገር አለ ቶፊቅ እና ሶፊ ያልጨረሰ ነገር አለ፣ ብዙ ነገር በቃ መጀመሪያ ያን ጨርሰው እንደፈለጉ መሆን ይችላሉ። ኤፎር ገና አሩን ጠርጎ ያልጨረሰ ህፃን ነው። ገና ህፃነቱን ገና ገና ብዙ የሚቀረው ነው። ጨምላቃ ነው። ገና እንደዚህ በዚህ ልክ ራሱ ማውረድ ማለት እኔ ለኔ ሰው መስሎ ማይተኝም ሲጀመር እንደምንም አልቆጠርኩትም። ተመታ አይባልም። ባለፈው ልጅቷ ስለታምሽ ነው አንስተን ይዘኝ ይር ነው መመታት እንደዛ አይደለም። መመታት እንደዛ አይደለም ምንም ውጤት ነው። ቤተሰቦች ውጤት ወደ ውስጥ እየጠሩን ስለሆነ ያለውን ነገር እናየዋለን። ግን ማለት በዚሁ እኔ ልናገር የምፈልገው ነገር አንድ ፉአድ፣ አሁንም የምነግርህ ነገር ከሶፊያ እና ከቶፊቅ ህይወት ውጣ። ማስጠነቅቅ ነገር ማለት ነው። ቶፊቅ ማለት እኔ ነኝ፣ እኔ ማለት ቶፊቅ ነው። በቃ ምንም አይነት ጥያቄ ያለው ነገር ነው። ውጣ። የልጅነት ጨዋታን እዛው ጨረስ። ካልጨረስ ጭምልቅልቅ አትበል። ወንድ አይደለህ እንዴ? ከተማችን ላይ እኮ ሴት ሞልቷል። ምንድነው እንደዚህ ፊት የሚያደርግህ? ግን ያልተጨረሰ ነገር ያልተጨረሰ ህይወት ላይ የምትገባው ምን ምን የሚሉት ነገር ነው? በዛ ላይ ደግሞ በሴት ደረጃ የምታደርገው ነገር ሴት ላይ እንደዛ ማድረጉ ለአንተ ተገቢ ነው ታስባለህ? ህሊና የሚባለው ነገር አለ። መጀመሪያ ህሊና የሚባል ነገር ጭንቅላት እኮ የተሰራው ለማሰብ ነው አይደል? አስብበት እንጂ ጭንቅላትን አስብበት። ነገሮችን ኮንትሮል አድርግ። እንደ ህፃናት ጫወት። ብዙ ብዙ ኃላፊነት ይጠበቅብሃል። ወጣት ነህ። ምን አይነት የተጨመለቀ የህፃን ስራ ነው የምትሰራው? ምነግርህ አሁንም ከነሱ ህይወት ካልወጣ ችግርህ እኔ ጋር ነው የምትጨርሰው። ለማንኛውም ቤተሰቦች ውስጥ ላይ ውጤት እየተባለ ስለሆነ ወደ ውጤቱ እንሄዳለን ማለት ነው።

አትጨነቂ። ምን ሆነሽ ነው? ውጤቱን ነግሮሻል እንዴ? ገና ዶክተሯ እየመጣች ውጤት እሱ አካል መጠሽ፣ ደግሞ መናገር አይችሉም ነርሶች ጠብቁ ብለዋል። ስትንጫ እርግጠኛ ነሽ? ግን የሚሰማሽ ስሜት የለም አሁን ደህና ነሽ? አንተ ቤት እንደሄድን እኮ እንዴት እንደሆነች ተያዝ፣ ቤት እንደነበር ነው እንዴ? አስደነገጠች እንዴ! ሰውነትሽ ቁልብስ ቁልቁል ብሏል። ምን ሆነሽ ነው እንደዚህ? በስመ አብ ወልድ፣ በሁለት አይደለም። ቆይ እንደዛ ማለት ካገተሽ በኋላ የሆነ ያደረገሽ ነገር አለ? የሆነሽ ነገር አለ? አይደለም፣ ምኔ ማወቅ ስለምፈልገው ያልጁ ገና አድርጎ ያልጨረሰ ጨምላቃ ስለሆነ የሚያደርገው ነገር አይታወቅም። ምን አድርጎሻል? እሺ እንደዚህ በቀላል ልንፈታ አይ እኔ የሚያጠነጨኝ ነው። ብዙ አትንቀሳቀስበው እኮ ለምን አትነግሪኝም? አሁን ምን ያደርግሽ ነገር አለ? ታገትሽ በኋላ ምን ያደርግሽ ነገር አለ? አወራችኋለሁ። እሱን ውጤት የምትመስመዋና አወራችኋለሁ። አሁን የሚያሳስበኝ በማገቱ ብቻ እኮ ብዙ መስዋዕት እናስከፍለዋለን ችግር የለውም ግን ያደረገች ነገር አለ ወይ ከዛ በፊት ምንም ነገር ሳይኖር እንዴት ዝም ብሎ በማሰሮች እኮ ምን አድርጎሻል ታዲያ ንገሪና ታዲያ ምን ያደረገች ነገር አለ ውጤቱን ስማና አወራቸዋለሁ ውጤቱን ስማ ሳይሆን የደከመኝም ስለሆነ ጥሩ ስሜት ላይ ይህ ያልሆነ የሆነ ነገር አድርጓታል ማለት ነው። እም? የሆነ ነገር አድርጓታል ማለት ነው? እና ነገር ያልፈለገችውም ለሱ ለዛ ነው። ጥሩ ነገር እንዲገጥ ውጤቱ ጥሩ ነገር ይምጣል። ሌላው ሌላ ነው። ጥሩ አንተ ትኩሳ ታውቃለህ፣ የሰው ልጅ እንደዚህ ይሞቃል።

ላይ መደውል ጭራሽ ይዝናናል። እኛ ላይ ጨዋታ ጌም ተጫወቱኝ፣ ይዝናናል። ጥሩ ቀልድ ነው፣ ጥሩ ጨዋታ ነው። አላ ጥሩ ነገር ያስለማል ካብኩፀናደ ባለማወቅ ስገነባው ፈርሶ ባጸዳው ቆሸሸን እንደ ገና የጸዳው ደፍርሶ ወርቃ አይደለ ነገር ይጠራ በሳት አልፈትሽው የቸገረ ነገር ግራ ገባኝ። በምን ይለያል ሰው ቅድሞ አለመጠንቀቅ እንጥንቱን አለመፍራት ኃይለኛ ዱላ ነው ያረፈብኝ። ማገገሜንጃ ምን ተሻለን? እንደማ ንገናኝ ልብሽ እያወቀው አፍቅሮ መለየት መንፈስ የንጨነቀው አንቺም ላታገኘኝ፣ እኔ ሚያንቺ ላልሆን፣ ያለመረሳትሽ ሚስጥሩ ምን ይሆን? እንዴት ነሽ? አሁን አሪፍ ላይ ነው ያለሽው። እሺ የሚሰማሽ ነገር አለ? አሁን ከቅድሙ ይሻላል አይደል? ኦኬ ውጤቱም ላይ እንደማየው ያለው ነገር ደና ነው። እንደነበረው እንደመጣው አደጋ አይደለም፣ እግዚአብሔር ይመስገን፣ ሁሉ ነገር ሰላም ነው። ከዚህ በኋላ ግን የምታደርጊውን ጥንቃቄ እኔ በደንብ አስፋ አድርጌ ያስረዳሻል። የመጀመሪያ ልጅ እንደመሆኑ መጠን ብዙ ጥንቃቄዎች ያስፈልጋሉ። ውጤቱ ላይ የሚነግረኝ አራት ወር ልትሆኚ ነው። አልትራሳውንድ ሪዛልት ላይ ያለውን በዛ ነው፣ ትክክል ነው ምናልባት አንድ ሁለት ሳምንት ልዩነት ቢፈጥር ነው፣ ግን እንደዛ ነው የሚለው እና አሁን ጥሩ ሁኔታ ላይ ነው ያለሽው። እናንተም ቼስ ሶስት ቀን ስለተባበራችሁ ያው በሐኪም ብቻ የሚሆን ነገር የለም። በጊዜ ሲመጣ ነው አንድ ፔሸንት ሊድንም እንትን ሊሉም የሚችለው ና በጣም ነው የምናመሰግነው እናንተንም አንቺ ነው አመስገን ያለብን። እግዚአብሔር ይመስገን። እንግዲህ አይ ግን አሁን ደም ምናምን ሊፈስበት እንትን የሚልበት አጋጣሚ አለ? አዎ ሊኖር ይችላል። የተለያዩ ምክንያቶች አሉ። ራሱ የሳይንሳዊ ምክንያቶች አሉ። ከዛም ውጭ ደግሞ ግለሰቧ ወይም እርጉዟ በምታደርጋቸው ነገሮች የሚመጡ ምክንያቶች አሉ። የበለጠ ጥንቃቄ ግን ማድረግ ነብሰ ጡሯ ኃላፊነት ነው። ከዛም ባሻገር ደግሞ የባለቤቷ ኃላፊነት ነው። ከእንግዲህ ልጅ ጋር ተያይዞ የሚመጣ የደም መፍሰስ ችግር አለ። እንደገና ደግሞ ትራውማ ወይም አደጋ ሲደርስበት ማህፀን አካባቢ የሚመጣ የደም መፍሰስ አለ። ሰፊ ነው ምን ካሜራ ፊት የለም፣ ዶክተር አለ። ከዶክተር የሚደበቅ የለም። ነገ የሆነ ሪስክ ቢመጣብሽ ፖሊስ ጣቢያ ጋር ምትኬጅ ውስጥ በእነሱ እንትን ነው። ምክንያቱም የሚመሰለሽ ሮዚ፣ በሳይንሳዊ መንገድ ወይም ደግሞ ከእንግዴ ልጅ ጋር ተያይዞ ወይም በማህፀን ስርዓት ህግ ጋር ተያይዞ የሚመጣው የደም መፍሰስ አሁን ላይ አልትራሳውንድ መሰረት ምንም የለም በሚመጣው ባገኙት ሪዛልት ማለት ነው። ስለዚህ አሁን የደረሰብሽ አደጋ ካለ ምናምን እሱን ግልጽ አድርገሽ ንገሪ። እዚህ ጋር የሚያሳፍር ነው ከናገሪ ይዞ ማለት ነው። ካሜራ አይደለም እንደ እሱ በሚዲያ አለ እንዲህ ብዙ ነገር ሲያደርገው የነበረው። ስለዚህ አንቺ ጉላት እኮ እዚጋ ነው መናገር ያለብሽ። እዚጋ ካልተናገርሽ እኮ ምንም መቼም መምታት ምናምን ሳይሆን ማለት የሆነ በጣም እንቅስቃሴ አሁን ላይ እንዳታደርግ ምናምን ተብዬ ነበር ከዚህ በፊት ማለት ነው። እና እሱ ነገር ላይ በጣም እየጎተተኝ ምናምን ነበረ ማለት ከአቅሜ በላይ እየዘለድኩ አይነት ነገር የለም እንደዛ እንቅስቃሴ እያደረኩ ነበር። እና ከዛ ወዳው ጀመረኝ እንጂ መምታት ምናምን አለ ከዚህ በፊት። ደንበሶ ሻቀ፣ ግን ከባድ ነገር እንዳታነሽ እንቅስቃሴ ምናምን አታደርግ ሌላ ነገር ሲያደርግሽ፣ ሌላ ነገር ነው። በቃ ያለብሽ ሌላ ምንም የሚያደርግሽ ነገር የለም። ጾታዊ ትንኮሳ ምናምን ትክክለኛ ነገር እሷ ፊት ተናገሪ። እኛ ጋር ምንም የምናደርገው ነገር የለም። እሷ ጋር ግን ስትናገሪ፣ ትክክለኛው መፍትሔ ታገኛለሽ። ቀጥ ብለሽ ተናገሪ። ፋይዳ ያደርግሽ ምንድን ነው? ዛቻ ነው። ምንም ያደርገው ነገር የለም። ግን እኔ ማለት አሰቃይቶኝ ነበር ዝም ብሎ ወደዛ ይመልሰኛል ወደዚህ የሆነ እኔ ደግሞ እንቅስቃሴ ራሱ እንደዚህ ብዙ ማድረግ ብዙ መወዛወዝ የለብኝ፣ አሁን ላይ ዶክተሩ እንደነገረኝ ከሆነ ከዚህ በፊት ምንድነው ስራ ነው የምትሰሩት? ምንድነው እንቅስቃሴ በቃ ይመልሰኛል፣ ይወስደኛል፣ ይጎተኛል። ዛሬ አንዱ ቤት ካስቀመጠኝ እየጎተተ ወስዶ አንዱ ቤት ያስረኛል ምናምን እዚህ በጣም ልጁ አስቸጋሪ ገና ልጅነት ያልጨረሰ ጨቅላእናንተ እኔን ያገኛችሁበትን ቦታ አይታችሁት፣ እዛው አሁን ስንተኛ ቀን ሁለተኛ ቀን ነው እዛ ቦታ ላይ የመጣሁት? ሌላ ቦታ ነበርኩ። መክሰስ ትፈልጊያለሽ? እሱ ጋር የምንካሰሰው ወንድነት ጨዋታ ነው፣ እዛው ይጨርሳል። እኛ ጋር ምንም መክሰስ ሕግ ያስፈልገው

እና ማለት አሁን ስታያት ግብ ነው ላይ የተለየ ነገር አሁን ላይ እግዚአብሔር ይመስገን ያለው ነገር ጥሩ ነው፣ ቆንጆ ነው። ያለው ሁኔታ ጥሩ ነው። ያለው ሁኔታ ግን አሁንም እንደዚህ አይነት ደም መብሰስ ቅድሚያት የሚታየ ከሆነ እሺ፣ ያዞረኛል ትንሽ፣ እሱ ነገር አለ። እረፍት ማድረግ አለብሽ። ከዚህ በኋላ ከኛ ጋር የምንቀጥል ይሆናል አሁን እዚህ ጋር ስናወራ እኮ ያው ከበፊቱ የነበረሽ ሁኔታ ደና ስለሆነ ነው እንጂ ቀጣይ ሕክምናዎች የሚሰጡ ይሆናሉ። ምክንያቱም ነፍሰ ጡር ሴት ስትባል አንድ እሷ ብቻ ሁለት ነፍስ ናት። ስለዛ አንችንም ልጅሽንም ቴኬር ማድረግ ግዴታችን ነው። አሁን ላይ ግን ከነበረሽ ደና ነሽ። ከዚህ በኋላ ግን ደም መብሰስ በብዙ ምክንያቶች እንደሚመጡ ከአንቺ በላይ ሰው አይኖርም። ስለዚህ ሮዝዬ በቃ የሚጠጡ ነገሮች ፈሳሽ ነገር በደንብ ሰጂ፣ ራሽን አሳርፊ። ከዚህም በኋላ በቀጣይ እንዳልኩሽ የምገናኝ ይሆናል። ከኛ አንድ ያልጠየኳቸው ጥያቄ የልጇ አባት አንተ ነው ወይስ